ባለፉት የእስራኤልና ሀማስ ጦርነት ጊዜያት የሀማስን ወታደራዊ አመራሮች ስታድን የቆየችው እስራኤል ሌላ ከፍተኛ ወታደራዊ አዛዥ ስለመግደሏ በምርመራ ማረጋገጧን ገልጻለች። የእስራኤል ጦር መገደሉን በይፋ አረጋግጫለው ያለው በጋዛ የሚገኘውን የፍልስጤም ታጣቂ ቡድን ይመራል የተባለው የሐማስ መሪ የሆነውና የቀድሞ የሐማስ መሪ የአህያ ሲኗር ወንድም እንደሆነ የሚነገርለት መሐመድ ሲኗርን ነው። ጦሩ የሲኗርን አስከሬን አግኝቶ እርሱ ራሱ ስለመሆኑ በምርመራ ማረጋገጡን ገልጿል። አስከሬኑ የተገኘው በደቡባዊ ካንዩኑስ ውስጥ በአውሮፓ ሆስፒታል ስር በሚገኝ ዋሻ ውስጥ እንደሆነ የእስራኤል መከላከያ ሰራዊት በትላንትና ሁለት ይፋ አድርጓል። እስራኤል የተገደለው ሰው ሲኗር መሆኑን በዘረመል ምርመራ አረጋግጫለሁ ትበል እንጂ ሐማስ የሲኗርን ግድያ አስመልክቶ ያወጣው ምንም አይነት ማረጋገጫ እንደሌለ ቢቢሲ በዘገባው አመልክቷል። የ49 ዓመቱ ሲኗር እስራኤል በግንቦት 5 2017 ዓ ም ባደረገችውና 28 ሰዎች እንዲሞቱ ባደረገው የአየር ጥቃት ቆስሏል ተብሎ እንደነበር ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተንያሁም ባሳለፍነው ሳምንት እንደገለጹት የሐማስ መሪ የሆነውና ከጥቅምት ሰባቱ ጀርባ እጁ እንዳለበት የሚነገርለት መሐመድ ሲኗር መገደሉን ተናግረው ነበር። በእርግጥም እስራኤል ከሐማስ ጋር ውጊያ ከጀመረችበት ጊዜ አንስቶ የሐማስን ነባር ወታደራዊ አዛዦችና አመራሮችን በ ፈጸመችው ጥቃት ገድላለች። ኔታንያሁ ለእስራኤል ሕዝብ ተወካዮች ምክር ቤት የገደሏቸውን ወታደራዊ አመራሮች ባሳለፍነው ሳምንት ሲዘረዝሩ ተደምጠዋል። የእስራኤል የጦር ጥቃትና ወታደራዊ ዘመቻ ሰለባ ካደረጋቸው አመራሮች መካከል የሐማስ ወታደራዊ ብርጌድ አዛዥ የሆነው መሐመድ ዴፍ፣ የሐማስ ከፍተኛ አመራር ኢስማኤል ሃኒዬ እና ወንድማማቾቹ የአህያ ሲኗር እና መሐመድ ሲኗር የሚገኙበት እንደሆነም ገልጸዋል። እስራኤል በደቡባዊ ጋዛ ከተማ ካንዩኑስ በሚገኘው የአውሮፓ ሆስፒታል ከሶስት ሳምንት በፊት በፈጸመችው ወታደራዊ ጥቃት የሐማስ ማስ ከፍተኛ ባለስልጣን መሐመድ ሲኗርን ኢላማ አድርጋ እንደነበር ይታወሳል። ይሁን እንጂ በዚህ ጥቃት የሐማስ ወታደራዊ መሪ መሐመድ ሲኗርና ሌሎች ከፍተኛ ባለስልጣናት በደቡባዊ ጋዛ የአውሮፓ ሆስፒታል ስር ተገድለዋል ተብሎ በእስራኤል የብዙሃን መገናኛዎች ተዘግበ እንደነበር ይታወሳል። ይሁንና ከሳምንት በኋላ ባሳለፍነው ክረምት እስራኤል ባደረገችው ጥቃት መሐመድ ዴቭ መገደሉን ተከትሎ የቡድኑን ወታደራዊ ክንፍ አዛዥነት ሚና እየተወጣ ይገኛል የሚባልለት የያያ ሲኗር ወንድም የሆነው መሐመድ ሲኗር ገደሉ በዘረመል ምርመራ አረጋግጫለሁ ስትል እስራኤል ገልጻለች። መሐመድ ሲኗር ሐማስን የተቀላቀለው በ1980ዎቹ መገባደጃ ላይ ሐማስ ከተመሠረተ በኋላ ብዙም ሳይቆይ ነበር። በዚህ ጊዜ ሲኗር የቡድኑን ወታደራዊ ክንፍ ኢዜዲን አልቃሳም ብርጌድ አባል ስለመሆኑ መረጃዎች ያመለክታሉ። ከጊዜ ወደ ጊዜ በሐማስ መዋቅር ውስጥ ደረጃውን እያሳደገ የመጣው መሐመድ ሲኗር በደረጃዎች እድገት እንደ አውሮፓውያኑ አቆጣጠር በ2005 የሐማስ ወታደራዊ ክንፍ አዛዥ መሆን መቻሉ ተነግሯል። ሲኗር ከሐማስ የቀድሞ የጦር አዛዥ መሐመድ ዴፍ ጋር ቅርበት እንዳለ የተነገረ ሲሆን በጥቅምት ሰባቱ ጥቃት እቅድ ውስጥ ግንባር ቀደም ሚና አለው ተብሎ በእስራኤል የሚከሰስ መሪ ነው። ወንድሙ የቀድሞ የሐማስ መሪ የአህያ ሲኗርም የጥቃቱ አቀነባባሪ እንደሆነ የሚታመን እንደሆነ እስራኤል የምትገልጽ ሲሆን በተመሳሳይ የእስራኤል ጥቃቶች ሰለባ በመሆኑ ሳቢያ መገደሉ ይታወሳል። የእስራኤል ጦር በካንዩኒስ በሚገኘውና የመሐመድ ሲኗርን አስከሬን የተገኘበትን ቦታ ለማሳየት ጥቂት የውጭ አገር ጋዜጠኞችን ወደ ካንዩኒስ እንደወሰደም ተዘግቧል። በአውሮፓ ሆስፒታል ፊት ለፊት ባለው አዲስ በተ ቆፈረ መሿለኪያ በኩል ወደ ዋሻው ሲገቡ የሚያሳይ የቪዲዮ መረጃ ስለ መሰራጨቱም ተገልጿል። በቪዲዮ መረጃ እንደታየው በዋሻው ውስጥ የተቆለሉ ልብሶችና የፕላስቲክ ወንበሮችና ሌሎችም ቁሳቁሶች መገኘታቸው ተገልጿል። ከተገኙት ቁሳቁሶች ባሻገር የመሐመድ ሲኗር አስክሬን ከሐማስ ራፋህ ብርጌድ አዛዥ መሐመድ ሳባኔህ ጎን መገኘቱን የእስራኤል ጦር የገለጸ ሲሆን የሲኗርና የሳባኔህ ንብረት የሆኑ በርካታ ቁሳቁሶች መገኘታቸውም ተዘግቧል። እነዚህ ቁሳቁሶችና መረጃዎች ተጨማሪ ማጣራት እን እንዲደረግባቸው ለተጨማሪ ምርመራ መተላለፋቸው ተገልጿል። የመከላከያ ጦሩ በብርበራው ወቅት ሌሎች አስከሬኖች መገኘታቸውን በመግለጽ እነዚህንም ለመለየት የሚያስችል ስራዎች እየተሰሩ እንደሆነ ነው የተሰማው። የእስራኤል መከላከያ ቃል አቀባይ የሆኑት ጄኔራል ኤፊዴፍሪን እንዳሉት በዋሻው የአንደኛው ክፍል ውስጥ የሲኗር አስከሬን ተገኝቷል። ጄኔራሉ አስከሬኑ በዚህ መገኘቱን ተከትሎ ሀማስን የሲቪል መሰረተ ልማቶችን ለወታደራዊ ላማ እያዋለ ነው ሲሉም ወንጅለዋል። እስራኤል ከዚህ ቀደም ሀማስ የ የሲቪል መሰረተ ልማቶችን ለወታደራዊ ፍጆታ እየተጠቀመበት እንደሆነ በተደጋጋሚ የምትከስናት። ቃል አቀባዩ ይህንን ተከትሎ እንደገለጹት ሀማስ የሲቪል መሰረተ ልማቶችንና ሆስፒታሎችን ደጋግሞ በመሸሸጊያነት እየተጠቀመበት መሆኑን የሚያሳይ ነው ሲሉ መወንጀላቸው ተዘግቧል። እስራኤል ሀማስ የሲቪል መሰረተ ልማቶችን እየተጠቀመ ነው በማለት ከመወንጀሏ ባሻገር ሀማስ ወደ ጋዛ የሚገባውን ሰብአዊ እርዳታ ለራሱ ጥቅምና ፍጆታ እያዋለ ነው በማለት ማንኛውም አይነት እርዳታ ወደ ጋዛ እንዳይገባ ለሶስት ወር አግዳ መቆየቷ ይታወሳል። ይህንን ተከትሎም ምንም አይነት ሰብአዊ እርዳታና ቁሳቁሶች ባልገቡበት የጋዛ ምድርም በርካታ ሰብአዊ ቀውሶች መከሰታቸው የተነገረ ሲሆን ህጻናትና ታዳጊዎችን ጨምሮ 23 ሚሊዮን ሰዎች በጋዛ ለምግብ እጥረት ችግር መጋለጣቸውን ሮይተርስ በዘገባው አመልክቷል። እስራኤል ወደ ጋዛ የሚገባውን እርዳታ ማገዳውን ተከትሎም አለም አቀፉ ማህበረሰብ ጫና እያደረገባት የቆየም ቢሆን ከወር በፊት ና አሜሪካ በጋራ በመሆን በጋዛ ሰብአዊ እርዳታ የሚከፋፈልበትን መንገድ አመቻችተናል ያሉበት መንገድ መነጋገር ሆኖ ቆይቶ እንደነበር ይታወሳል። ከዚያ ባለፈም አተገባበሩ አነጋጋሪ እንደነበር የሚታወስ ሲሆን የተባበሩት መንግስታት ድርጅት የእርዳታ ሰራተኞችን ገለልተኛ ያደረገ በመሆኑ ትችትን ያስተናገደ እንደነበር ተገልጿል። ወደ ጋዛ የሚገባው እርዳታ ሀማስ ለራሱ ጥቅም እያዋለው ነው በማለት አሜሪካና እስራኤል እርዳታው በግል ድርጅቶች አማካኝነት እንዲከፋፈል ለማድረግ አላማ ባደረገው የሁለቱ ሀገራቶች ጥረት መሰረት ከቀናት በፊት ትግበራ በመጀመር ሁለቱ ሀገራት ያቋቋሙት የጋዛ ሰብአዊ ፋውንዴሽን አገልግሎት መስጠት ጀምሯል። አሁንም ቢሆን የተባበሩት መንግስታት ድርጅት ይህ እርዳታ እየተከፋፈለ ያለበት መንገድ አግባብ እንዳልሆነ የገለጸ ሲሆን ፍትሐዊነትም የሚጎለው መሆኑን ገልጿል። ይሁንና በአሜሪካና በእስራኤል ቅንጅት ወደ ጋዛ እርዳታ እንዲገባ የተደረገበት መንገድም እያነጋገረና ችግሮችንም እያመጣ እንደሆነ ተዘግቧል። ይህ ጥምር ፋውንዴሽን በጋዛ እርዳታ ማከፋፈል ከጀመረ ጊዜ አንስቶ በእርዳታ አሰጣጡ ሳቢያ ሰዎች እየሞቱ እንደሆነም ተገልጿል። የእርዳታ ማከፋፈያ ቦታ ላይ ባለፉት ቀናት በርካታ ሰዎች መገደላቸው ሲነገር በትላንትናው ዕለት የተፈጸመ ጥቃትም አራት ፍልስጤማውያን መገደላቸው ተገልጿል። የተገደሉት ሰዎች ወደ እርዳታ ማከፋፈያ ቦታ እየተጠጉ የነበሩ ናቸው የተባለ ሲሆን በእስራኤል መከላከያ ሰራዊት ተኩሱ ከመከፈቱ በፊት የማስጠንቀቂያ መልዕክት ተላልፎ እንደነበር ስለመገለጹ ቢቢሲ ዘግቧል። የእስራኤል ጦር ወደ ደቡባዊ ጋዛ አካባቢ ተኩሱ መክፈቱን የገለጸ ሲሆን፣ ይሁንና ጥቃት የተከፈተባቸው ሰዎች የደህንነት ስጋት ተደርገው የተወሰዱ ናቸው ተብሏል። የፍልስጤም የጤና ባለሙያዎች ቡድን በበኩሉ በጋዛ ደቡባዊ ክፍል በሆነው የራፋህ ከተማ የአራት ሰዎችን አስከሬን ማንሳቱን አስታውቋል። የእስራኤል ጦር እርዳታ ማከፋፈያ አካባቢዎች በምሽት እንቅስቃሴ እንዳይደረግ ማገዱን ያስታወቀ ሲሆን በቀን ካልሆነ በስተቀረ በቦታው በምሽት መንቀሳቀስ የማይቻል እንደሆነ ስለመገለጹ ሮይተርስ በዘገባው አመልክቷል። የፍልስጤም የጤና ሚኒስትር ባለፉት 24 ሰዓታት በደቡባዊና ማዕከላዊ ጋዛ የተገደሉትን ጨምሮ 104 ሰዎች መገደላቸውን ገልጿል። ይሁን እንጂ እነዚህ ሰዎች እንዴት እንደተገደሉ ግልጥ ያለ መረጃ እንዳልሰጠም ተዘግቧል። የሐማስ ክንፍ ስለ አሜሪካና እስራኤል አዲስ የእርዳታ መንገድ ተቃውሞውን ማሰማቱ ተገልጿል። የእርዳታ ማከፋፈያ ጣቢያዎቹ የንጹሐን መሞቻ ሆኗል ሲል የከሰሰው የታጣቂ ቡድን ክንፍ ይህም አግባብ እንዳልሆነ ገልጿል። በዚህም በጋዛ የሚደረገውን ሰብአዊ እርዳታ ለማከፋፈልና በተገቢው መንገድ ለማዳረስ የሚደረገው ጥረት መተግበር ያለበት በተባበሩት መንግሥታት ድርጅት በሚመሩ አጋር ተቋማት ነው በማለት ጥሪ አቅርቧል። የጋዛ ሰብአዊ እርዳታ ማከፋፈያ ፋውንዴሽን እንደገለጸው ከሆነ ደግሞ በጋዛ የሚደረገውን እርዳታ ለማጠናከር የተለያዩ ማህበረሰብ አቀፍ መንገዶችን ለመተግበር ጥረት እያደረገ እንደሆነ ያስታወቀ ሲሆን በዚህም መሰረት በትላንትና ሁለት ሶስት የእርዳታ ማከፋፈያ ቦታዎችን በራፋ መክፈቱን አስታውቋል። ፋውንዴሽኑ በሰሜናዊ ራፋ የጋዛ ክፍል 11 የእርዳታ እህል የጫኑ ተሽከርካሪዎችን ማስገባቱን የገለጸ ሲሆን፣ ይሁን እንጂ ቅዳሜ ዕለት ምንም አይነት እርዳታ ማከፋፈል እንዳልቻለ የፋውንዴሽኑ ዳይሬክተር ጆን አስሪ ገልጸዋል። ምክንያቱም ደግሞ ሀማስ በአካባቢው ቀሳቀሰ በመሆኑና ለመስራትና እርዳታ ለማከፋፈል የማይቻልበት ሁኔታ በመፈጠሩ ነው በማለት ከሰዋል። ይሁን እንጂ ሀማስ ይህንን ክስ የማይቀበለው መሆኑን ስለመግለጹ ቢቢሲ በዘገባው አመልክቷል።